ቤትም ይሁን ቦታ ለትርፍ ብላችሁ ገዝታችሁ ወይንም ደግሞ ለመኖሪያ ቤት እንሰራበታል ብላችሁ ገዝታችሁ ድጋሜ ለሽያጭ ለምታቀርቡና እንዲሁም ቤትም ይሁን ቦታ እንደ አዲስ አሁን መግዛት ላሰባችሁ እጅግ በጣም ወሳኝ መረጃ የምሰጣችሁ ይሆናል። ምክንያቱም ብዙ ጥያቄዎች በውስጥ ግድ የጠየቃችሁ ነው። ለሽያጭ የሚቀርቡ ቤቶችና ቦታዎች በርካታ አሉ። ገዥም በዛ ልክ ቢቀርብም ነገር ግን በአሁኑ ሰዓት ቦታ የሚሆን ቤት ከመግዛት እና እንዲሁም ደግሞ ከመሸጥ የትኛው ውጤታማ ነው የሚለውን ወደ እናንተ የማቀርብላችሁ ነው የሚሆነው። አሰላሙ አሌይኩም ወረመቱላ በረካቱ። ሰላም እንደትናችሁ? ወደ አብደላ ቤተሰቦች ሁሉ ሰላም ሁሉ መልካም ነው ወይ? ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እናንተም በያላችሁበት አለም ዳርቻ ሰላማችሁ ይብዛልኝ። ውድና የተከበራችሁ ተመልካቾች፣ ለዛሬ ያስኩላችሁ መረጃ እንግዲህ ቤትና ቦታን በተመለከተ ሽያጭና ግዥ እንዲሁም ደግሞ ብራችሁን ደግሞ በኢትዮጵያ ልካችሁ የምታስቀምጡ ውጭ ላላችሁ ማለት ነው፣ ወይንም ደግሞ ብራችሁን ሰርታችሁ ከዛው ያላችሁበት ሀገር ብራችሁን ለያዛችሁ የትኛውስ የተሻለ ነው የሚለውን ምንስ ብታደርጉ ለእናንተ አሪፍ ነው። በስደት አለም ለምትገኙ ወተ ወንድሞች አንዳንድ ነገር የምላችሁ ይኖራል። በቅድሚያ እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ ሆኑ። ላይክ፣ ሼር ማድረጋችሁን አትርሱ። እጅግ በጣም ወሳኝ ነገር ነው የምነግራችሁ። ምክንያቱም ብዙዎቻችሁ ለጥያቄ መልኩ በውስጥ ስለምታቀርቡልኝ ገዥም ሻጭም ማለት ነው። የሚሸጥ ያላችሁም እንደዚህ አይነት ከተማ ላይ የሚሸጥ ቦታ አለኝ እንዲሁም ቤት አለኝ የምትሉ ብዙ ናችሁ። እንዲሁም ለመግዛት ላሰባችሁስ በአሁኑ ሰዓት ሽያጩ ምን ይመስላል? የቤትና ቦታ ቀንሷል ወይንስ ጨምሯል? እንቅስቃሴ ውስጥ እንዴት ነው የሚለውን የምናይ ይሆናል ማለት ነው። በቅድሚያ አሁን ላይ የቦታና ቤት ሽያጭ ቀዝቀዝ ያለ ነው። በተለይ ወደ አማራ ክልል ስንመጣ ከሰላሙ ከምኑ ማንጻር ያን ያክል እየተካሄደ አይደለም። ዋጋዎችም በተለይ አሁን ለመግዛት ላሰባችሁ የተሻለ ነው የሚሆነው ብራችሁን በተለይ ወደ ኢትዮጵያ ልካችሁ ያስቀመጣችሁ ብራችሁን ከምታስቀምጡ ቦታም ይሁን ቤት ብትገዙ እጅግ በጣም አሪፍ ነው። ሰዓቱ አሁን የመግዣ ሰዓት ነው። ከመሸጫ ይልቅ ለመግዛት በጣም አሪፍ ነው። አሁን ላይ ያለው ሁኔታ ማለት ነው። ደፍሮ የሚገዛ የለም እንጂ ሻጭ በጣም ነፍ ነው። ገዢው ግን ለምን እንደፈራ አይታወቅም። ገበያው ሲነሳ በቃ እብድ በሉት ማለት አንድ ሰሞን ቦታም ይሁን ቤት ሽያጭ ከተጀመረ በቃ ቀውጢ ነው የሚፈላው። በቃ 24 ሰዓት ሽያጭ ነው የሚሆነው። ማለት ነው ሰው የሚገዛውም ሰው ሆነ የሚሸጠው በተለይ የሚገዛው የሆነ ሽያጭ ከሊሸጠው ወይም ገዛ ሲባል ያኔ ነው ሁሉም ለመግዛት የሚነሳው። ያ ሲሆን ደግሞ ገበያዎች በጣም ስለሚወዳደሩ እንዲሁም ደግሞ ጨረታ ጭምር ነው ሽያጩ የሚሆነው እና የዛኔ ለሻጭ ነው እንጂ ለገዥ ተጠቃሚነት የለውም ማለት ነው ስለዚህ መግዛት ለምታስቡ አሁን ብትገዙ መክራችኋለሁ ብራችሁን እዚህ ለላካችሁ ሆን ገና መግዛት ላሰባችሁ ውጭ ለምትልኩ ማለት ነው ሌላው ነገር ምንድን ነው ብሩን ሰርታችሁ ወደ ኢትዮጵያ ልካችሁ የማትገዙ ከሆነ ግን እኔ እንደ ሀሳብ ብራችሁን እንዳትልኩ ብዬ መክራችኋለሁ ብሩን ባትልኩት የተሻለ ነው የሚሆነው ምክንያቱም ያ ብር እዚህ ልካችሁት የሆነ ነገር ላይ ካላረፈ ባንክ የሚቀመጥ ከሆነ እናንተ እጅግ በጣም እየከሰራችሁ ነው ያላችሁት። ምክንያቱም ወይ እዚህ ገዝታችሁ የሆነ ነገር ላይ አለን ብላችሁ ሀሳባችሁን አልጠቀለላችሁ ወይ ደግሞ ብራችሁን ዘው አስቀምጣችሁ። ምንዛሬው የምታወት በጣም እየጨመረ ነው የሚሄደው። ስለዚህ በምንዛሬው ተጠቃሚ ትሆናላችሁ ማለት ነው። ግልጽ እንደሚሆንላችሁ አልጠራጠርም። ምክንያቱም ብዙዎቻችሁ አንዳንድ በሳለት ወንድሞች አሉ ብሩን እዚህ ልከው ከማስቀመጥ ይልቅ እዛው የሚይዙ ማለት ነው፣ ብልጥ ናቸው እነዚያ። ምክንያቱም ብሩ እየጨመረ ወይ ወርቅ ሊገዙበት ይችላሉ። ለምሳሌ ምሳሌ የማያከስር ነገር ወርቅ፣ ወርቅ ገዝታችሁ ብታስቀምጡ ሴቶች በጣም አሪፍ ነው፣ ታጌጡበታላችሁ። ስትፈልጉ ደግሞ ባስፈለጋችሁ ሰዓት ሽጣችሁ የሆነ ነገር ማድረግ ትችላላችሁ ማለት ነው። በዚህ መንገድም መጠቀም ትችላላችሁ። እንደው ብር ልኮ ግን ኢትዮጵያ ላይ ማስቀመጥ በአሁኑ ሰዓት ባንክ ላይ ቀጥታ የምታስቀምጥ ከሆነ ለእናንተ በጣም ኪሳራ ነው የሚሆነው፣ ማለት ነው ብራችሁን አትላኩ ማለት አስባለሁ። በአሁኑ ሰዓት ልክ የሆነን ነገር ስትልኩ ጉዳዩን እናደርገዋል ይፈጽማል ብላችሁ ካስባችሁ በኋላ ቤት ልትሰሩ ይሆን ይችላል፣ ወይ ቦታ ልትገዙ ሊሆን ይችላል፣ ወይ የሆነ ነገር ልታደርጉ ይሆናል። ለዛ ነገር ስታስቡ ብቻ ብትልኩት ቀጥታ እንደመጣ ተግባር ላይ ይውላል፣ አስባችሁ ተሳክቷል ማለት ነው። ስለዚህ ይህ እንዲህ አይነቱን ነገር አስባችሁ ብራችሁን ብትጠቀሙበት አሪፍ ነው ካልሆነ ቢቀመጥላችሁ ከሱ አመት ቢቆይ አምስት ወር ቢቆይ ምን ያህል እንደሚጨምር ለእናንተ አልነገራችሁም። ምክንያቱም በአስራ አምስት ቀን በወር ውስጥ ምን ያህል የምንዛሬ ዋጋዎች እንደሚቀያየሩ እቀን በቀን ነው፣ በቃ በየደቂቃዎች ይለያያሉ ዋጋዎች። ምንዛሬ የምንዛሬ የብላክ ማርኬት እንትን ላይ ጎግል ላይ ክሮም ላይ ገብታችሁ ብታው ጎግል ክሮም በየደቂቃው ምን ስንት ብር ስንት ሳንቲም እንደሚጨምር በየቀኑ ወደ ብር ደረጃ የሚጨምር ደረጃ ነው ያለው እና ብራችሁን ብትይዙ አሪፍ ነው። ሌላው ስለ ቦታና ሽያጭ አሁን ላይ ቀዝቅዟል። በጣም ቀዝቃዛ ነው ገበያው፣ እየተካሄደ አይደለም። ጠያቂ ቢኖርም ወደ ተግባር ተቀይሮ ግን እየተገበያየ አይደለም። በተለይ ወደ አማራ ክልል ስንመጣ ከሰላሙ ከምኑ አንጻር ጸጥ ረጭ አለ ነው የሽያጭ እና የግሽ ተጠቃሚነቱ ግን ለማን ነው? አሁን ላይ እዚሁ ላላችሁ በተለይ መግዛት ብታስቡ አማርጣችሁ ቤት የሚሆን ቦታ መግዛት ትችላላችሁ። ያን ነገር ለመግዛት አቅሙ ካላችሁ ማለት ነው። አቅሙ ላላችሁ በጣም መግዣ ነው። አሁን ላይ ከመሸጥ ይልቅ ለመግዣ ቅርብ፣ አሪፍ የሆነበት አማራጭ ነው ያለው እና መግዛት ካሰባችሁ የመግዣ ሰዓት ነው፣ ግዙ ማለት እፈልጋለሁኝ። እንዲሁም ለትርፍ ብላችሁ የገዛችሁ ደግሞ እናንተ ብትጠብቁት አሪፍ ነው፣ አስቸኳይና አስገዳጅ ነገር ካልሆነ በቀር ገበያው እስኪነሳ ድረስ ብትጠብቁ አሪፍ ነው የሚሆነው። ምክንያቱም እንዳትከስሩ በሚል ነው ማለት ነው። ከዛ በተረፈ ውድ ተመልካቾች እንግዲህ ለእናንተ አሪፍ እና አስፈላጊ ነው ብዬ የማስባቸው ቪዲዮዎች ሲኖሩ ወደ እናንተ የማቀርብላችሁ ነው የሚሆነው። ከእናንተ የሚጠበቀው ይህንን ቻናል ሰብስክራይብ ሳታደርጉ ለምትመለከቱ ሰብስክራይብ አድርጋችሁ ብትከታተሉ እጅግ በጣም ወቅቱን የጠበቁና አዳዲስ ነገሮችን በዚህ ቻናል የማስተላለፍበት ነው። ተጠቀሙበት አላችሁ ማለት ነው። ሌላው ነገር ምንድነው ህገ ወጥ የሆነን ነገር እንዳትገዙ በምንም ተአምር ማለት ነው። ቤትም ይሁን ቦታም ይሁን ህገወጥ የሆነ ነገር ጭራሽ እንዳታስቡት አይደለም መግዛት ማለት እንዳታስቡት ማለት ነው። በቃ አቅማችሁ ለህጋዊ ነገር ደርሶ ሆነ ነገር እስከምታደርጉ ድረስ ብትሰብሩ የተሻለ ነው የሚሆነው። እኔ ቤት ሳይኖር እኔ ቦታ ሳይኖር ብላችሁ ህገወጥ ቦታ ላይ እንዳትገዙ ኋላ ፀፀቱ እዳ ነው የሚሆነው ማለት ነው። ምክንያቱም ምንም ዋስትና የላችሁም። የለፋችሁበት ነገር ሁሌ በሀሳብ ነው የሚሆነው እና ጥራችሁ ተጣጥራችሁ ህጋዊ ነገርን ብትጠቀሙ መከራችኋለሁ ማለት ነው። አላህ ያግዘን። የቤት ጣጣ ከባድ ነው አሁን ላይ በተለይ፣ ገና ቦታ ገዝተን ቤት ሰርተን ብለን ስናስብ ከባድ ነው። ኢንሻላህ አላህ ያግዛችሁ ያግዘን ማለት ነው። ዋናው ነገር ተስፋ አለመቁረጥ እና ሰርታችሁን በተለይ በውጭ ላላችሁ የሆነ ነገር እንደርሳለን ብላችሁ ተስፋ ሊኖራችሁ ይገባል። ሁለተኛ ወጪያችሁን፣ ገቢያችሁን ማመጣጠን ይኖርባችኋል ማለት ነው። እንደዚህ አይነት ነገሮችን ሂሳብ ውስጥ አድርጋችሁ ከሰራችሁ ኢንሻአላህ፣ በአላህ እገዛ የትኛውም ነገር ይሳካል ማለት ነው። አላህ ያገዛችሁ። በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ ወበረካቱ።